እንግዲህ ምሳሌ ባዶ ቤት ሞታ ተገኘች። ከመጨናነቋ ብዛትና ምግብ አለመብላቷ አዙሯ ሲወርቅ ራሷን ግርግዳው በመምታቱ ምሳሌ ሞተች። ይህ ምሳሌ መሞት የሰማቸው ቅድስት በረኪነው አላት አድርጋ ግጥም ልታረገው ስትል መድብል ደረሰ። እጅግ በጣም ያሳዝናል። ቅድስት አሁን የአደራን ልጅን ጉድ ሆኛለሁ አንተነህ መድብል። እሷ ከሌለች እኔም በህይወት መኖር አይጠበቅብኝም በማለት ያዙ ይልቀቁኝ እያለች ለያሽ ለገናሽ አስቸግራለች። አሁን ላይ መድብል የስንቱን ስቃይ፣ የስንቱን ጸጸት ይቻለው። ሞገስ አሁን ላይ እናስለቅቃት ስልህ እንቢ ብለህ አሁን ይበልጥ ሌላ ችግር ፈጠርክ፣ መድብል እያለ ጸጸት ይከትበታል። በእርግጥ ሞገስ ዝናን ለመፍታት ሲል መድብል ደርሶ አስጣለው። ቢፈታውም ኖሮ ራሱን ድፍት አድርጎት እሱ ይሄዳል እንጂ ምሳሌን አያስለቅቃትም ነበር። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮን እስከ መጨረሻው ተከታተሉ። ምሳሌ ቀጣይ ፓርቲ ይዘን መተናል ማለት ነው። እንግዲህ ዛሬ ምሳሌ በጣም በሚያሳዝን ሁኔታ ባዶ ቤት ወድቃ ተጌታለች ማለት ነው። ይህንን የሰማችው ቅድስት ያደራ ልጅን ጉድ ሁኚ፣ እኔ እዚች ምድር ላይ መኖር አያጓጓኝም። ጋሼን ስጠባበቅ ጭራሽ ልጁንም ገድዬ ልጠብቀው ነው። ቢመጣም በህይወት ባይኖርም እንግዲህ በሰማይ ቤት ይፋረደኛል። ስለዚህ እኔም ሞቴን ነው መመርጠው፣ በማለትም ቅድስት በረኪና ለመጠጣት ያዙ፣ ይልቀቁኝ አለች። በእርግጥ ሞገስ ዝና ሊፈታው ነበረ፣ በሰዓቱ ግን አልተሳካለትም። ዝና ሊፈታ እንዳላላለት ሞገስ መድብል ዱብ አለ። መድብል ሲመጣ ሞገስ ምን እያረክ ነው ሲልም ዝና የውሸት ወሬውን ቀጠለ። ኤውልክ ሞገስ ማለት እልም ያለ ካሃዳ ምን ማድረግ እንደሚችል ምን ማድረግ እንዳለበትም የሚያውቅ ብልጥ ነው። መሮጥ ካለበትም የሚሮጥ ነው። ስለዚህ አሁንም ሉላን እንድፈርምለት ይፈልጋልና ለዛ ነው ዝና መደብል በሌለበት ወረቀቱን አምጥተ እፈርምላለው እያለ ያታልለዋል። ሞገስ እኔ ካንተ ይህን አልጠበቅኩም የእውነት አለው ከዛሱም ልፈታ እኮ አይደለም ዝም ብሎ ነው። እሱን አትስማ። ይኸውልህ መድብል፣ ያልሰማው ሌላ ነገር ደግሞ ልንገረህ ሚስጥር። ይህ ወንድምህን የብሩክን ሚስት ሲያማግጥ የነበረው ነው። ማሊትን ራሷን ብጠይቃት ከብሩክ ይልቅ ሞገስ ነው የሚመቸ ነው የምትልህ አለው። ምን አለ መድብልም? ሞገስም ተርበተበትና ዝም በላንተ ውሻ። መድብል እንዳታምነው ሊያጣላን ስለፈለገ ነው አለ። አንጣ አልፈርምልህ፣ ፍታኝ አንጣ እያለ ማሽቃበጥ ጀመረ። ሌላው እንግዲህ አሁን የፍራታ ጀግና ሆና መድብል ጋር ተስማምታ ካሌ ሙሲሳን ምሳሌን ስትለቁልኝ እኔ መድብል ጋር ወስዳችኋለሁ፣ ዝናን ያገተበትን ቦታ አሳያችኋለሁ ብላ ተግባብታ ነበረ። መድብል ይህን አድርግልኝ ብሏት ነበር። ቅድስት አሁን ተስፋ ቆርጣ፣ በቃ ከዚህ በኋላ እኔ ወደ ክፍል ሀገር እሄዳለሁ በቃኝ አ እያለች ነበር። ከዛ መድብልም ቅድስት፣ ምሳሌ ዛሬ ማታ እራትኛ ጋር ናት። ኦኬ የምርህና አለችው። አዎ። እንዴት ነው መዝፈን ሲጀምር ቆይ ምሳሌ እዛ ምን ያርጓት? ምን ያርጓት ሳናቅ አንተ እንዴት እንደዚህ ትዘፍናለህ? እንዴት እንደዚህ ሰላም አግኝተህ ውስጥ? አለችው ምናልባችም፣ የሚያረጋጋ ነገር አግቼ ይሆናል አላት። ማለት እኔ እኮ መድብል ነኝ። ምሳሌን አመጣት አለሁ ብዬሽ ነበር አይደለም? ስለዚህ ዛሬ ማታ እራትኛ ጋርናት ምሳሌ የምርህን ነው። አለችው አው፣ የምሬን ነው የምሬን ነው፣ እራተኛ ጋር ነዛሬ፣ ሲላትም ቅድስት በደስታ ፈለቅለቅ አለች። አሁን አምላሹ ምሬት ሊሆንባት። ከዛም መጨረሻ ላይ እንግዲህ ኤፍራታና መድብል ተገናኝተው ተመካከሩ። እኔስ ችግር ይፈጠርብኛል፣ መድብልን ወስደህ ይኸውን፣ ሊገሉኝ እያሰቃዩ ነው ዋንታ ምክንያት ችግር ውስጥ ገባው አለችው። እሱም በእኔ ምክንያት ችግር ውስጥ አልገባሽም፣ እንዳውም ዝናን አግችልሽ በነፃነት እየተንቀሳቀሽ ነው። እኔን ገለሽ በሆን እስር ቤት ትገቢ ነበረ። ማመስገና ያለብሽ አሁንም ቢሆን ምንም አይደርስብሽም፣ ምንም አይነካሽም። በተለይ ላመነኝ ሰውኔ ታማኝ ነኝ፣ ለከዳይ ደግሞ ክፉ ነኝ። ሀላት እሽ በጋ በነፃ ስሪ አላልኩሽም፣ አግዥኝ ያልኩሽ በገንዘብ ነው፣ እጨምርልሻለሁ። ያችን ምንም የማታቀውን ሕፃን ልጅ አንጨክንባት ሲላትም እሺ በቃ አግዛለሁ፣ አለች እኻሌ ሙሲሳን። አሁን እንግዲህ ዝና ያለበት ቦታ እወስዳቸዋለሁ። ያ የሚሆነው ግን ምሳሌን አስቀድማችሁ ከለቀቃችኋት ነው ብላ ነበረ የተስማማችሁ። እና ምሳሌን የሚጠብቀው ሰውዬ መጣሁኝ በሱቅ የሆነ ነገር ገዝቼ ልምጣ በማለትም ሄደ። በዚያን ሰዓት እንግዲህ ምሳሌ እራሷን ስታ ወደቀች። አሁን እራሷን ስታ በወደቀችበት ሰዓት ምሳሌ ሞታለች የሚል መልእክት ለቅድስት ደረሳት። ቅድስትም የምታደርገው ግራ ስለገባት በጣም ስለተጨነቀችም ራሷን ለማጥፋት ዝግጅ ሆነች። አደራ የተሰጠችኝ ልጅ አደራውን በይልቻለሁ። ከዚህ በኋላ ምንም አይነት ህይወት በምድር ላይ መኖር አልፈልግም። አባቷ ካለም በህይወት ይፋረደኛል፣ ከለለም በሰማይ ቤት ይፋረደኛል። ስለዚህ እኔ ምሷኑ ተከትዬ መሄድ አለብኝ አለች። መድብልም ገናኮ አልሞተችም ሆስፒታል ነው ያለችው ምን ሆነሽ ነው ቢላትም ግን ቀደስት አልቻለችም። በረኪና አላጣ አድርጋ አሁን ልትጠጣ ነበረ። እናም መድብል ደርሶ አዳናት። ቅድስት እንግዲህ መጀመሪያም ስለ ምሳሌ ስታነሳ ውስጧ እየተረበሸ እባክን መድብል ካስለቀካት አስለቅቃት፣ ካላስለቀካት ደግሞ እኔ ወደ ክፍል ሀገር ሄዳለሁ እያለች በምትልበት ሰዓት ዳጣ መጣች። ዳጣ ልጅሽ ብትሆን ጥለሻታት ትሄጅምሽ? በጣም ትገርሚያለሽ። ለቡራና ለምሳሌ እዚህ ድረስ ነው ዋጋ የምትከፊው ማለት ነው። በቃሽ በጣም ተሳፍሬ ያለሽ እሺ ልጅ ልጅ የምታያት ዝም ብለሽ ነበር ሃለቻት። ከዛም ቅድስት ጣረ ዳጣ ጠይተይ እኔ ኮ ጨነቀኝ፣ እሷ ካልመጣች ምን ሊሆን ሀለች። እልቅ እሱን ተዩና አንድ ነገር እናረግ ምሳሌን የምናስጠልበት መንገድ እንፍጣር አለች ዳጣ። ምንድን ሀለቻት እዩልሽ ቅድስት መሀሊትን እንደምንም ብለን አጊተን ምሳሌ የታገተችበትን ቦታ በደንብ ታውቃለች፣ ስለዚህ እንድትነግረን ማድረግ አለብን አለቻት። እሷም እውነትሽ ነው አለች። አው በቃ እንግዳ እንደዛ እናድርግ አሉና ቅድስትና ዳጣ እንግዲህ ምሳሌን መሀሊትን መከታተል ጀመሩ። ምሳሌን እንትን ለማለት ምሳሌን ለማስጣል ማሊት ሆዬ እንደ በፊቱ አይደለችም። ገንዘብ የለም ብስ ቁልቁል ብላ ጫማዋን እየገተተች ትሄዳለች። በዚህን ሰዓት ከኋላዋ የተከተላት ሰው ማን እንደሆነም ቀስ ብላ ነቃችባቸው። ጎንበስ ብላ የሆነ ነገር ያነሳች መስላ ከዛም መለስ ብላ እነሱ እየፈለጓት ከኋላ አንዷች የሚያክል ድንጋይ ይዛ መታ። ለተመታቸው ዘወር ስትል ቅድስት ታየቻት። አጣም፣ ደነገጠች። ምን አባታችሁ ፈልጋችሁ ነው የምትከታተሉኝ? አንቺ እንከፉላ አለች። ምሳሌን ምሳሌን እዩ። ምሳሌ የታሰረችበትን ቦታ ብታቂ ኖሮ እያንዳንድሽ ከቤት አትውጭም ነበረ። ምሳሌ ነው የምትፈልጉት? ኑ ላሳያችሁ፣ ኑ እንሄድ አለች እንዳጣ። የዚህን ጊዜ አረ ቅዱስ ይቅርብን አለቻት። ከዛም እባክሽን ንገሪን ስትል እንከፉላ፣ ከዛሬ ጀምረሽ ብትከታተኝ እኔን አያደርገኝ እሺ እመኝ ብላዝት አባቸው ድንጋውን ጥላ ሄደች። አሁን እንግዲህ ሞገስ ከሉላ ጋር ተመልሶ ሲሄድ ወረቀቱን አየችው። በደስታ ስትከፍተው የተፈረመ መስሏት አልፈረምላትም። አልፈረመም አይደል አለችው። አልፈረመ ልፈትቼ ፍታይ ልፈረም ሲለኝ ፈትቼ እንዲፈርም ሳደርግ ላደርገ ስል ዝና መጣ፣ መድብል መጣ። ዝና ደግሞ እኔና መድብልን ለማጣላት ያደረገው ነገር ማቀሳሰር ከባድ ነው አላት። ድሮም እኮ ብዬሽ አለሁ። በቃ አልፈርም ብሏል አይደለ? ከዚህ በኋላ ሚስትህ ነኝ ባሌ ነው አለችው። እውነት ለላዬ አላት። አዎ ምን ነው አልፈለገም። በቃ ሚስትህ ነኝ እንደፈለግ ማን ትችላለህ? አለችው። የምርሽን ነው? ልጅ እንወልዳለን ይመጣ አሁን እኮ ብልግና ሁሉ ተፈቅዶልኛል አላት። ይሄ ተፈልጎ የተደረገ ነገር ብልግና አይደለም። ሚስት ነኝ ባሌ ነው በቃ አለችው። ሞገስም በደስታ ልቡ ተሞላ። አሁን ዝም ሲል ምን ሆነሃል አለችው። የመደብል ነገር እያሳሰበኝ ታላንት ማንም የለውም። ስለዚህ ልትጠነቀቅ ይገባሃል አለችው። አዎ ግንዝና እና እኔ እና እሱን ለማጠላላት የሚያቀሳስረው ነገር ከባድ ነው አላት። እንደ እሱ ጅል ነው እንዴ እሱን የሚያምነው ነው? ምንን አስበህ ነው አለችው። ለነገሩ እውነትሽን ነው፣ ጅል አይደለም እሱን የሚያምነው ነው አለ። በእርግጥ ግን ተጠራጥሮኛል ሲልም፣ በቃ ተጠራጠረም አልተጠራጠረም ከአንተ ውጭ ማንም የለውም ተጎን ሆነህ ልትረዳውና ምሳሌ ልታመጣ ይገባል። አለችው አዎ እንግዲህ ዝና ደግሞ ከዛ ቤት በፍጹም መውጣት የለበትም በፍጹም አለ። አዎ መውጣት የለበትም ሊወጣም አይገባም አለች። አሁሉላ ላ እንግዲህ እሱ ምን እያደረገ ነው? በእርግጥ ዝና ወይ ፈንከች ብሏል የብሩክንም ሆነ የምሳሌንም ቦታ ሊናገር አልቻለም። እሱ ባይናገርም ግን ኤፍራታ አሁን ምሳሌ ልታወጣት በምትሄድበት ሰዓት እነሱም ሳይደርሱላት ምሳሌ ሸወጥ ብላ አገኟት። መደብል ይህን ጸጸት እንዴት ይቻለው? በጣም እየተሰቃየ ይገኛል። ቻናሉን ሰብስክራይብ እያደረጋችሁ